ብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ፣ ወጣቱ ወደ አመፅና ብጥብጥ ሊያመራ ይችላል ሲሉ የቀድሞው ጠቅላይ ሚኒስትር ተናገሩ። ይህ ትውልድ መንግስትን እንዴት ማርበትበት እንደሚችል ኬንያ ምሳሌ ናት ሲሉም አቶ ሀይለማርያም ደሳለኝ አንስተዋል። ትሰሙታላችሁ። ወታደራዊ አዛዡ በትግራይ ጦርነት ወቅት ከመከላከያ ጎን ቆሞ የተዋጋ ፋኖ የለም ሲሉ ተሰምቷል። የፋኖ ኃይሎች ደግሞ የብልጽግናው ሹማምንት እንደሚሉት በዋሻና ገዳም ውስጥ ሳይሆን በአደባባይ ኮማንዶዎቻችንንና ሰራዊታችንን እያስመረቅን ነው ይላሉ። በክልሉ የተለያዩ ቦታዎች የሚፈጸሙ ጥቃቶችም ቀጥለዋል። እንቃኘዋለን። ይህ በእንዲህ እንዳለ የአማራ ክልል ሹማምንት የመላላክሽ ቅድድም ቀጥሏል። ከሰሞኑ ምክትል ጠቅላይ ሚኒስትሩ በጅማም፣ ምክትል ርዕሰ መስተዳድሩ ደግሞ በወገል ጤና ያደረጓቸው ንግግሮችን ምሳሌዎች ናቸው። ታደምጡታላችሁም ትግራይን ከጦርነቱ በፊት ወደ ነበራት ግዛት እንመልሳታለን ሲሉ ጀነራሉ ገለጹ። የበንዴ እንዳለ አስተዳድሩ ሁሉም ቢሮዎችና መስሪያ ቤቶችን በመዝጋት ሰልፉን ለመቀላቀል መወሰኑን ይፋ አድርጓል። ተጨማሪውን ይዘናል። አስራ ሶስት ዓመት እስር ተፈርዶባቸው የነበሩት ባለስልጣን በነጻ ተሰናበቱ። እኒህ ባለስልጣን እንዲታሰሩ የሰሩት ሌላኛው ባለስልጣን ወደ ወህኒ ቤት በወረዱ በተመሳሳይ ሰሞኑ የተሰጠ ውሳኔም ሆኗል። ሌላኛው መረጃችን ነው። የኢራን ሚሳኤሎች የእስራኤል ትልቅ ሆስፒታልን ጨምሮ በርካታ ቦታዎችን አወደሙም። እስራኤል አሁን አያቶላ በህይወት መቆየት የለባቸውም ስትል ጠቅላይ ሚኒስትር ኔታንያሁ ቴህራንን ባዶጇን፣ ማለትም ኒውክሌር ሚሳኤልም የሌላት እናደርጋታለን ሲሉ ዝቷል። የሩሲያው ፕሬዚደንት ፑቲንና አሜሪካን በተባባሰው ጦርነት ላይ አቋማቸውን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን እንሰማላችሁ ሰናይ ቆይታ ይሆንላችሁ። ወጣቱ ወደ አመፅ እና ብጥብጥ ሊያመራ ይችላል ሲሉ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። ይህ ትውልድ መንግስትን እንዴት ማርበትበት እንደሚችል ኬንያ ምሳሌ ናት ሲሉም አንስቷል። ከሰባት አመታት በፊት ለሀገሪቱ ችግር መፍትሄ ልሆን ብዬ ስልጣን ለቀው አብይን ያመጣው ግን የፈጣሪ ጣልቃ ገብነት ነው ሲሉ የነበሩት እኒህ የቀድሞሹም ባለፉት አመታት ግን ስለ ፈጣሪ በሚሰጧቸው ስብከቶች ነው የሚታወሱት። እንዲያም ሆኖ የብልጽግናው ፕሬዚደንት በተለያዩ ስፍራዎች ጉዞ ሲያደርጉ ይዘዋቸው ከሚጓዙ የቀድሞ ባለስልጣናት ውስጥ አንዱ እንደሆኑ ይታወቃል። ከቀናት በፊት ደግሞም ልክ እንደ ወቅቱ ጠቅላይ ሚኒስትር ሁሉም እርሳቸውም ሎጂ እየገነቡ ስለመሆኑ ወደ ወላይታ ተጉዘው ተናግሮ ነበር። በሰሞንኛው ጉዟቸው ወቅት ባደረጉት ንግግር ካስጠነቀቁባቸው ጉዳዮች አንዱ ወጣቱ ስርዓት ሆኗል የሚለው ይገኝበታል። ከዚህ በመቀጠል በስርዓትነት ሳቢያ ወጣቱ ወደ ብጥብጥና አመፅ ሊገባ ይችላል ሲሉም ገልጿል። ከትንሽ ጊዜ በኋላ ይሄ ወጣት ወደ ማመፅ ወደ ማኩረፍ መሄዱ አይቀርም። የዛን ጊዜ ሰላማችንም ይናጋል፣ ልማታችንም ይናጋል፣ ብዙ ጣጣዎች ይመጣሉ። ይህ የወጣት አመጽ መንግስትንም የሚገዳደር ይሆናል የሚለውንም በምሳሌነት አንስቷል። የኬንያ ጄንዚ ወይም የአዲሱ ትውልድ አመፅ መንግስትን እንዴት ማርበትበት እንደሚቻል ተሞክሮ መሆኑን በመጥቀስ ኬንያውያን ወጣቶች የሀገራቸው መንግስት ሊጥልባቸው የነበረውን የታክስ ማዕበል ማስቀረት የቻሉበትን እንቅስቃሴም አቀርበዋል። በቅርቡ ኬንያ ላይ አይታቸዋል ጄኔሬሽን ዘድ የሚባል ግሩፕ ምን ያክል መንግስትን ጭምር እንዳርበተበት የቀድሞ ጠቅላይ ሚኒስትር የቀድሞ ያስባላቸውና ካላፊነት እንዲለቁ ያደረገው ተቃውሞና አመፅ በተለይም በወጣቶች የተደረገ ስለመሆኑ ይታወሳል። እኛ ወደ ስልጣን በመጣንበት መንገድ አታወርዱንም የሚሉ መሪዎች በአሁኑ ወቅት ኢትዮጵያን ቢመሯትም አቶ ሀይለማርያም ደሳሌ ግን ስራ አጥነት አመፅን ይወልዳል፣ መንግስትም እንዲርበተበት ያደርጋል ባይ ናቸው። በእርግጥ በፈጣሪ ጣልቃ ገብነት የመጡ የሚሏቸው የወቅቱ ጠቅላይ ሚኒስትር ወጣቶችን ከሰላማዊ ተቃውሞ ወደ ለየለት የእርስ በርስ ጦርነት ካሸጋግሯቸው አመት ቦታ ታልፏል። ለዚህም ነው አቶ ኃይለማርያም መገዳደል አይበቃንም ወይ ሲሉ ባለፈው አመት ተናግረው የነበረው። ኢትዮጵያ በጣም በጣም የመቋቋም አቅም ያላት አገር ናት። ባይሆን ኖሮ ከደረሰብን ጉስቁልና ስቃይ፣ አኳያ ጦርነት አኳያ ይሄኔ ጠፍተን ነበር። ተላለቅን አይደል? ተባላት አሁን በቃ አንልም። በቃ ከዚህ በኋላ ደም መፍሰሴ ዋናው ነገር ግን ቁጭ እንበልና ሁላችንም አጥፍተናል እውነት ለመናገር። ወታደራዊ አዛዡ በትግራዊ ጦርነት ወቅት ከመከላከያ ጎን ቆሞ የተዋጋ ፋኖ የለም ሲሉ ተናግሯል። የፋኖ ኃይሎች ደግሞ የብልጽግናው ሹማምንት እንደሚሉት በዋሻ ሳይሆን በአደባባይ ኮማንዶዎቻችንን እያስመረቅን ነው ይላሉ። በክልሉ አንዳንድ ቦታዎች ጥቃቶች ደርሰዋል። የአማራ ክልሉ ጦርነት ሁለተኛ ዓመቱን ሊደፍን ቀናት ቢቀሩትም አሁንም በጥቃቶችና በፕሮፓጋንዳ ታጅቦ ቀጥሏል። በዚህ መካከል ግን የክልሉ ሕዝብ የቀውስ ጊዜን እያሳለፈ ይገኛል። በቅርብ ሳምንት አመታት ወታደራዊ አዛዦችና የብልጽግና አመራሮች በተለያዩ አዳራሾች እያደረጉት ያለው ስብሰባ የፋኖ ኃይሎችን በፕሮፓጋንዳ ለመነጠል ያለመ ነው። የፋኖ ኃይሎች ከጠላት ጋር እየሰሩ ነው፣ በትግራዊ ጦርነት ወቅት ጁንታውን ሳይሆን እኛን ነበር ከጀርባ ሲመቱን የነበረው ወዘተ የሚሉት ይገኙበታል። ጄኔራል ሻምበል ፈረደም አሁን ፋኖ ነኝ የሚለው አካል ከህወሃት ጋር በምንዋጋበት ወቅት ካጠገባችን አልነበረህም ሲሉ ተሰምቷል። ተለያየ ማቴሪያል በማቅረብ ምናምን ከሆነ የአማራ ህዝብ ብቻ አይደለም። በዛን ጊዜ ዘመተው ሁሉም ኢትዮጵያዊ ዘምቶ ነበር። ከደቡብ በሬ ያመጡልን ነበር፣ ከኦሮሚያ በሬ ያመጡልን ነበር። እዚህ ከባቢ ደግሞ አብስለው ሰርተው ወጡን ምናምን አዘጋጅተው ያለቀ ምግብ ያቀርቡልን ነበር። ሁሉም ህዝቡ ተሳትፏል። ይህን ስም እንስጠው ፋኖ ካላችሁ እውነት ነው። ከዛ ውጭ ግን ታጥቆ የተዋጋ የሚባል ግን ፋኖ እኔ በዚህች አንድ ጊዜ በእናንተ ከባቢ መተን ለዚች ባየሁት አንድም የታጠቃካል ጎን ያልነበረ ነበርኩ የሚል ካለ ይምጣ። በክልሉ በተለያዩ አካባቢዎች የሚፈጸሙ ጥቃቶች የሰዎችን ህይወት እየነጠቁም ቀጥሏል። በጎጃም ቀጠና ግንደ ወይን በቴክኒክ ወታደራዊ ካምፕ ላይ የተፈጸመው ጥቃት አንደኛው ምሳሌ ነው። በደቡብ ጎንደር ጋይንትና መናመቀጧ የተለያዩ አካባቢዎች የተደረጉ የተኩስ ልውውጦች ደግሞ ሌሎች አንድ ሰሞን ሞቅ ሌላ ሰሞን ደግሞ ቀዝቀዝ በሚለው የክልሉ ውጊያም ጽንፈኛውን ዘጠና በመቶ ደምስሰናል የቀሩትንም ዋሻና ዳም እንዲደበቁ አድርገናል ሲሉ በቅርቡ ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። አሁን ዘጠና ፐርሰንት ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸዋል። የቀረው አስር ፐርሰንት በዱር፣ በገደል፣ በዋሻ፣ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። የፋኖ ኃይሎች ደግሞ በዚህ አይስማሙም። በገዳምና ዋሻ ሳይሆን በአደባባይ ኮማንዶቻችንን እያስመረቅና ሰራዊታችንን እያዘጋጀን የምንገኝበት ወቅት ላይ ነን ይላሉ። ጠናቶቻችን በያገኙት ሚዲያ በየወጡበት የቴሌቪዥን መስኮት ዋሻ ገብተዋል፣ ገዳም ገብተዋል፣ በየገደሉ በየሸንተረሩ ተደብቀዋል እያሉ ሲያፌዙ እንሰማቸዋለን። ያው ፍርዱን ሕዝብ ነውና የሚፈርደው በአደባባይ በግልጽ በጋድ አለም የሚያየውን ያውም ከስልጠናም የኮማንዶ ዩኒት ልዩ ስልጠና እየሰጠን ትግላችን እዚህ ደረጃ አድርሰነዋል። አሁንም የትጥቅ ምንጫቸው በዋናነት ራሱ መንግስት እንደሆነ የሚገልጹት የፋኖ ኃይሎች በተለያዩ አካባቢዎች በካምፕ ላይ የሚያደርሱትን ጥቃት ከዚህ ጋር በተገናኘ ጭምር ስለመሆኑም ያስረዳሉ። ጀነራሉም ዲሽቃ እና ብሬን ታጠቁብን ሲሉ ይገልጻሉ። የዲሽቃ ምን ያደርግለታል? አሁን ለግለሰብ ወደ ቤቱ ከሄደ ዲሽቃ ምን ያደርግለታል? ወደ ቤቱ ከሄደ ብሬን ምን ያደርግለታል? ይሄ ግን ግዴታ ነው። ይሄ ለተቋም ነው የሚሆነው የተቋም ነው የቡድን መሣሪያ ነው የሚባል የአማራ ክልል ሹማምንት የመላላክሽ ቅድድም ቀጥሏል። ከሰሞኑ ምክትል ጠቅላይ ሚኒስትሩ በጅማ ምክትል ርዕሰ መስተዳድሩ ደግሞ በወገል ጤና ያደረጓቸው ንግግሮች ምሳሌ ናቸው። በተከታታይ ክፍሎች በተላለፈው የአቶ ታየ ደንደአ ንግግር ላይ የቀረበው የጠቅላይ ሚኒስትሩ የአማራ ክልል እቅድ ከዚህ በፊት በተለያዩ አጋጣሚዎች ይቀርብ የነበረ ቢሆንም አሁንም ሰብሰብ ብሎ መቅረቡ መነጋገሪያ እንዲሆን አድርጎታል። ጠቅላይ ሚኒስትሩ አማራ ጠላት ነው መፍረስም አለበት ብለው እየሰሩ ስለመሆኑ እንደነ ተናገሯቸው የቀድሞ ሚኒስትሩ ግልጽ አድርገውታል። በእርግጥ በክልሉ የተጀመረው የትጥቅ ትግል ያን ፍላጎታቸውን እንዳያስፈጽሙ እንደገደባቸው የሚገምቱ በርካቶች ናቸው። እንደ አቶ ታየደ እንዳሉ የብልጽግናው የቀድሞ ሹማምንት ስለ አማራ ክልል ይህንን ቢሉም በክልሉ አሁን ያሉት ተላላኪዎች ግን መወደስ ላይ ናቸው። ደደቤትን እንደ ቅዱስ ስፍራ፣ አቶ መለስ ዜናዊን እንደ ልዩ ፍጡር፣ ህወሀትን እንዳዳይ ድርጅት በማቅረብ ሲያገለግሉና ሲላላኩ ለዓመታት ዘልቀው በኋላ ግን ተላላኪዎች ነበርን ያሉት የ ክልሉ ሹማምንት ከሰሞኑ በአንዳንድ መድረኮች ላይ ያስደመጡት ንግግር ደግሞ በሁለተኛው ዙር መላላክን አይላቸው እንዲባሉ ሳያደርግ አልቀርም። የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ቀዳሚው ናቸው። ስለምን የሌሎች አካባቢዎችን ጦርነቶችን ለማስቆም በውጭ እንደተደረገው ድርድር የእኛንስ በዛ መልኩ አትፈቱትም በሚል ለቀረበላቸው ጥያቄ የሰጡት ምላሽም በየወረዳው የተበተነ ጽንፈኛን እኔ ሰብስቤ ድርድር ውጭ ሀገር ልወስዶ አልችልም፣ መሰብሰብ ያልቻለ ነው። እናም በየአካባቢው ከሽማግል ጋር ይደራደር የሚል ሆኗል። ስለ ትግሉ መነሻ ሲናገሩም አማራ ተፈናቀለ ወዘተ የሚለውን አጣጥለው አዲስ አበባን ፊንፊኔ በሚል ጠርተው እንዳይገባ ተከለከለ የሚለውንም ዝቅ አድርገው በማቅረብ ነው። አማራ ስለ ተፈናቀለ አይደለም አማራ ፊንፊኔ ግን አትግባ ስለ ተባለ አይደለም ስልጣን የኦሮሞ ወጣቶችን ድምጽ አጥፍታችሁ ግደሉ፣ የአማራ ክልልን እናፈርሷለን የሚለውን የጠቅላይ ሚኒስትሩን የመድረክ ንግግራቸውን የሚገልጹ የኦሮሚያ ክልል ባለስልጣናት ባሉበት በዚህ ወቅት የአማራ ክልልን የወከሉ ባለስልጣናት ሰሞንኛ ንግግር ሌላኛው መገለጫ ደግሞ አቶ ተመስገን ጥሩነህ ናቸው። እድለኞች ነን አብይ ወደዚህ ምህድር በመምጣቱም ጅማም አብይን ስላፈራሽልን እናመሰግንሻለን ሲሉ ተሰምተዋልና፣ ጅማ የኢትዮጵያ ባለውለታ ናት አባጂፋ ርም ብቻ አይደለም፣ ዶክተር አብይንም አፍርታንላለች ለዚህም እናመሰግናታለን። ትግራይን ከጦርነቱ በፊት ወደ ነበራት ግዛትን መልሳታለን ሲሉ ጀነራሉ ተናገሩ። ይህ በእንዲህ እንዳለ አስተዳደሩ ሁሉም ቢሮዎችን በመዝጋት ሰልፉን ለመቀላቀል መወሰኑን አሳውቋል። ከትናንት ጀምሮ በትግራይ ክልል በተለይም በመቀለል አምስተኛ ክረምት በሽራ ማሳለፍ በቃን ያሉ ተፈናቃዮች ወደ አደባባይ መውጣታቸውን መዘገባችን የሚታወስ ነው። በተመሳሳይ ትናንት በአክሱም የሰማዕታትን ሰላሳ ሰባተኛ ዓመት ለመዘከር በተዘጋጀ መርሃ ግብር ላይ የተገኙት ጀነራል ታደሰ ወረደ ደግሞ የክልሉን ግዛት ችን በማንኛውም መንገድ እልባት ለመስጠት ቁርጠኛ ነኝ ሲሉ ተሰምቷል። የጊዜያዊ አስተዳደሩ ፕሬዚደንት በስምምነቱ ሚሆን በሌላ መንገድ በሚል የገለጹ ሲሆን ከስምምነቱ ውጭ ያለው መንገድ ምን እንደሆነ ግን አልጠቀሱም። የክልሉን ህገ መንግስታዊ ወሰን ማስከበርና ተፈናቃዮችን ወደ ቀያቸው መመለስ ሰላማዊ መንገድን መከተል ያሸዋል ሲሉ ግን አቅርበዋል። የሆኖ ሆኖ የትግራይ ሁነት ወደ ቀዳማዊ ነባራዊ ሁኔታ መመለሱ አይቀርም ሲሉ ነው የተናገሩት። ትግራይ ከጦርነቱ በፊት ወደ ነበረችበት ግዛት እንመልሳታለን ሲሉም ተደምጧል። ልዑላውነትናን ጉዳይ ተፈናቀልትናን ብዝኾነ ይኹን መገዲ ኣብ መዕለቢ ክበፅሕ ዘለዎ ኣብ ኢድና ዘሎ የጊዜያዊ አስተዳድሩ ፕሬዝዳንት ክልሉ ከስምምነቱ በኋላ የተረጋጋ መንግስት ሊያገኝ እንዳልቻለ ጠቅሰው ከፕሪቶሪያው ማግስት መንግስት ቢቋቋምም ነገር ግን አለመረጋጋቱ መንግስት አልባ እንዲሆን አድርጎታል ብሏል። ጊዜያዊ አስተዳድሩ ከነ ችግሮቹ መደገፍ አለበት፣ ትግራይ ሙሉ በሙሉ መንግስት አልባ ቅርጽ እንዳትይዝ የሚረዳው ሚያ ነው። በመሆኑም በጉዳዩ ላይ ጥንቃቄ ማድረግ ያሻልም ነው ያሉት። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳድር ካቢኔም በተፈናቃይ ወገኖች ወቅታዊ ሁኔታና በወራሪዎች ቁጥጥር ስር ያለውን ህዝባችንን በተመለከተ በትኩረት ተወያይችም ውሳኔ አሳልፍ ያለው ሲል መግለጫውን አሰራጅቷል። በዚህም መሰረት ሁሉም የመንግስት መስሪያ ቤቶች ስራ በመዝጋት መላ ሰራተኞችም ሰልፉን እንዲሳተፉ ተወስኗል ሲል በነገው ዕለት ይካሄዳል የተባለውን መርሃ ግብር በተመለከተ ገልጿል። አስራ ሶስት አመት እስር የተፈረደባቸው ባለስልጣን በነጻ ተሰናበቱ። እኒህ ባለስልጣን እንዲታሰሩ የሰሩት ሌላኛው ባለስልጣን ወደ ወህኒ ቤት በወረዱ በተመሳሳይ ሰሞን የተሰጠ ውሳኔም ሆኗል። የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በደስታ ሌዳሞ አስተዳደር በተለያዩ ወንጀሎች ተጠርጥረዋል በሚል በቅርቡ ራሳቸውን በታሰሩት የጸጥታ ቢሮ ኃላፊው አለማየሁ ጢሞቴዎስ መሪነት እንዲታሰሩ ተደርገው እንደነበር የሚዘነጋ አይሆንም። አቶ አለማየሁ የህገወጥ የሰዎች ዝውውር የማ አድንግድና መሬት ወረራ ከወታደር አዛዦች ጋር በመሆን ሲያካሂዱ ስለመቆየታቸው በተለያየ መንገድ ሲዘገብ ቢቆይም እሳቸው ወደ ሆነ ቤት ተወርውረዋል። የመፈንቅለ መንግስት ለማድረግ በማሴር በሚል ልፈነቀል ነበር ያሉት ርዕሰ መስተዳደር ደስታ ሌዳሞን በበኩላቸው 6 ኪሎ ግራም ወርቅ በሽልማት መልክ የሚያካብቱ በቤተሰቦቻቸው ስም 3200 ካሬ መሬት በላይ የወሰዱም በአሜሪካን ሀገር ሚሊዮን ዶላሮችን አውጥተው ቤት ያስገዙ ርዕሰ መስተዳደር ስለመሆናቸው ለብልጽግናው ፕሬዚደንት ፎ ማመልከቻ እንደገባባቸውም ይታወቃል። የሆኖ ሆኖ አስራ ሶስት ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ የሐዋሳ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ለመገናኛ ብዙሃን ተናግሯል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው ሰባት የክስ መዝገቦች ውስጥ በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው ሁለት ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በሶስት ክሶች ነጻ በሁለት ክሶች ደግሞ 13 አመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው በሰጡት ቃል የቀድሞ ከንቲባ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነም ለሁለት አመት ለሚጠጋ ጊዜ የሚያላግባብ እስር ቤት እንደተንገላታ ጉዳዩን የያዙት ዳኞችን በባለስልጣናት ጫና ሲቀያየሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደሆነ ይግባኝም እንደጀመሩ ተናግረው ነበር። የቀድሞ ከንቲባ በዛሬው እለት በሲዳማ ክልል ጠቅላይ ፍርድ ቤትም በነጻ ተሰናብተዋል። የኢራን ሚሳይሎች የእስራኤል ትልቅ ሆስፒታልን ጨምሮ በርካታ ቦታዎችን አወደሙ። እስራኤል አሁን አያቶላህ በህይወት መቆየት የለባቸውም ስትል ጠቅላይ ሚኒስትር ኔታንያሁም ቴህራን ባሩጇን ማለትም ኒውክሌር ሚሳኤልም የሌላት እናደርጋታለን ሲሉ ዝቷል። የሩሲያው ፕሬዚደንት ቭላድሜር ፑቲንና አሜሪካን በተባባሰው ጦርነት ላይ አቋማቸውን አሳውቀዋል። አንድ ሳምንት ያስቆጠረው የእስራኤል ኢራን ጦርነት ከምሽት ጥቃቶች ተሻግሮ በቀን ጭምር ውድመትን እያስከተለ ነው። በደቡባዊ እስራኤል ቤርሼባ ከተማ ውስጥ በሚገኘው የሶሮቋ ሆስፒታልን ጨምሮም በማዕከላዊና በደቡብ እስራኤል በሚገኙ አራት ቦታዎች ላይ ከባድ ጉዳትን አድርሰዋል የኢራን ሚሳይሎች። ከሆስፒታሉ በተጨማሪም በቴልአቤብ በምስራቅ ራማት ጋንና በደቡብ ሀሎን ላይ ጥቃት መሰንዘራቸው የተገለጸ ሲሆን ጥቃቱን ተከትሎ በመላው እስራኤል ያየ ጥቃት ማስጠንቀቂያ ደውሎችም ተሰምተዋል። የኢራን መንግስት የዜና ወኪል ዛሬ የተፈጸመው የሚሳይል ጥቃት ዋና ኢላማ በሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ እንጂ በሆስፒታሉ ላይ እንዳልነበር ዘግቧል። በዚህም የጥቃቱ ኢላማ ያደረገው በጋቢያም ቴክኖሎጂ ፓርክ ውስጥ የሚገኘውን የእስራኤል መከላከያ ኃይል የእዝና የደህንነት ዋና መስሪያ ቤት ነው ብሏል። የእስራኤል ብሔራዊ የድንገተኛ አደጋ የህይወታድን ብሔራዊ አገልግሎት እንደገለጸው ደግሞ ኢራን በሆስፒታሉና አካባቢው በሰነዘረችው የሚሳኤል ጥቃት የተጎዱ ሰዎች ቁጥር ከሰባ አንድ በላይ ነው። በተጨማሪም በርካታ ሰዎች ወደ መጠለያ ጣቢያ በማቅናት ላይ ሳሉ ቆስለዋል ሲልም ብሔራዊ አገልግሎት ሲያመለክቱ ገልጿል ይህንን ተከትሎ የእስራኤል ጦር ተዋጊ ጀቶች ዛሬ ማለዳ በአራክ የኒውክሌር ኃይል ማመንጫዎችን ጨምሮም በደርዘን የሚቆጠሩ የኢራን ጣቢያዎችን በአንድ ጀንበር መምታታቸውን እስራኤል አስታውቃለች የተዋጊ ጀቶቹ ጥቃት የኒውክሌር የጦር መሳሪያ ለመስራት በሚውለው ፕሉቲኒየም ምርት ውስጥ ቁልፍ አካል ላይ ያነጣጠረ ስለመሆኑ ነው የገለጸችው በተጨማሪም ከመሬት በታች የሚገኘው ናታንዝ የኒውክሌር ጦር መሳሪያ ለማጣቢያ ና ለባሊስቲክ ሚሳይሎች የሚያስፈልጉ አካል አካላትን የሚያመርቱ በርካታ ፋብሪካዎች ላይ ጥቃት መሰንዘሯን እስራኤል ይፋ አድርጋለች። የእስራኤል ባለስልጣናት በሶሮቃ ሆስፒታል ላይ በደረሰው ጥቃት ቁጣቸውን በመግለጽ ላይ የሚገኙ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእስራኤል ላይ ለፈጸመችው ጥቃት ዋጋ ትከፍላለች ብለዋል። እስራኤል በኢራን ላይ የምታካሂደው ዘመቻ ሲጠናቀቅ ለህልውኗ ስጋት የሚሆን የጦር መሳሪያም በኢራን እጅ ላይ አይኖርም ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል እየፈጸመች ባለው ጥቃትም ከኢራን በኩል ያሉ የኒክሌር ስጋቶችን ታስወግዳለች፣ ባዶጇንም እንድትቀር ታደርጋለች ሲሉም በኢራን ሚሳኤል የተመታውን የሶሮቃ ሆስፒታልን በጎበኙበት ወቅት ተናግሯል። ይህ ተልኳችን ሲያበቃም ለእስራኤል ስጋት የሚሆኑ የኒክሌር ስጋቶች እንደዚሁም የባለስቲክ ሚሳኤል ስጋቶች ሙሉ በሙሉ አይኖሩም በማለት ነው ኔታንያሁ የተናገሩት። ኔታንያሁ ጨምረውም እስራኤል በኢራን ላይ ባለፉ ሰባት ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራማ እጅጉን እንደተጎዳ አመልክቷል። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኒም በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽም ማንም ከኢላማችን ውጭ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዚደንት ከትራምፕ ጋር ከሞላ ጎደል በየለቱ እየተወያየን ነው ብለዋል። የእስራኤል የመከላከያ ሚኒስትር ደግሞ የኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኔ ከዚህ በኋላ በህይወት እንዲኖር ሊፈቀድለት አይገባም ሲሉ ተናግረዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኔ ደግሞ ለኢራን ህዝብ ጠላትን እንደምትፈሩት ካወቀም አይለቃችሁም ሲሉ ህዝባቸው በጥንካሬ ይቀጥል ዘንድ ጥሪ አቅርቧል። መሪው ገጻቸው ላይ ባሰፈሩት መልእክትም ህዝባቸውን እስከዛሬ ድረስ በነበራችሁ ባህሪ ይቀጥሉ፣ ይህንን ባህሪያችሁን በጥንካሬ በማያጸንታችሁ ግፉበት ነው ያሉት። እስራኤል ጥቃት የከፈተችባት የኢራኑ ፕሬዚደንት ደግሞ በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህ ፈታይ ቀናትን እናልፋቸዋለን ሲሉ ተደምጧል። ሩሲያ በበኩሏ በኢራን እስራኤል ጦርነት የአሜሪካ ጣልቃ መግባት በአጠቃላይ ሁኔታውን የሚያባብስ ነው ስትል አስጠንቅቃለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን በአያቶላ ሄሜኒ ላይ የታቀደው ግድያ አስመልክቶ በጋዜጠኞች ተጠይቀው የመግደል እድል ቢኖር እንኳን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም የሚል ግልጽ ያልሆነ ምላሽ ሰጥቷል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ደግሞ በእስራኤልና ኢራን ጦርነት ላይ አስቸኳይ ስብሰባን መጥራቱ ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር።